በነገራችን ላይ ደስታ በአራት ይከፈላል። አንደኛው የቀበሮ ደስታ ነው። ሁለተኛው የሰይጣን ደስታ፣ ሶስተኛው የእረኞች ደስታ፣ አራተኛው የመላእክት ደስታ ብለው ሊቃውንት በአራት ይከፍሉታል። የቀበሮ ደስታ እንግዲህ ደስታዋ በዚህ በጣዝማ ማር ላይ የተመሰረተ ነው። ጣዝማ ማር ስታገኝ በጣም ትዘል ትዘል እና ከመዘለሏ ብዛት የተነሳ የጣዝማ ማር ቀዳዳው ጠፍቶባት አዝና ትሄዳለች ይላሉ ሊቃውንተ ቤተክርስቲያን። ሁለተኛው የሰይጣን ደስታ ነው። እንግዲህ የቀበሮ ደስታን እንደዚህ የሚደሰቱ ሰዎች አሉ። በነገራችን ላይ በምግብ ላይ የተመሰረተ ደስታን የያዙ መንፈሳዊ በዓላት እንኳን ሲመጡ ምንድን ነው የሚያስቡት? አቤት ምግቡ ነው የሚሉት፣ የነበረው መጠጥ የነበረው መብል መጠጥ። ከዚህ ውጭ የተሻለ ነገር አያስቡ፣ መብል ላይ የተመሰረተ መብል ከሌለው በዓሉን ከበዓል አይቆጥሩትም። እና መብል ላይ መመስረት የቀበሮ ደስታ ነው የሚያስብለው ማለት ነው። ሁለተኛው የሰይጣን ደስታ በሰው ሞትና ጥፋት የሚደሰት፣ አዳምና ሔዋን ከገነት ሲወጡ ከዛም በኋላ ያሉ የሰው ልጆች ሁሉ በመለያየት፣ በሃይማኖት ክህደት፣ ፍቅር በማጣት ክርስቶስን መምሰል ሲገባቸው እሱን ሲመስሉ የሚደሰተው ደስታ ነው ሁለተኛው ደስታ። በዚህ ደስታ የሚካፈሉ ሰዎች አሉ። እንግዲህ ወንድማቸው ከነበረበት ክብር ዝቅ ሲል ሲዋረድ፣ መከራ ሲገጥመው የታባቱ የእጁን አገኝ የሚል ሀሳብ የሚያነሱ በሴጣን ደስታ ውስጥ ያሉ ሰዎች ናቸው። ሶስተኛው የእረኞች ደስታ የምንለው እንግዲህ የእረኞች ደስታ ይጠብቀ የነበረው በግ ቢጠፋና መልሶ ሲያገኘው ደስታው ከነበረው እጥፍ ድርብ ይሆናል። በጉ ከሱ ጋር እያለ ከነበረበት ይልቅ ጠፍቶ ሲያገኘው የነበረው ደስታ በጣም ልዩ ነው ማለት ነው። እና የእረኞች ደስታ ይሄ ነው። በወንድም መጥፋት ምክንያት አዝነን የነበረን ክርስቶሳውያን ወደ በረቷ ወደ ቅዱስ ቤተክርስቲያን ሲመለስ የምንደሰተው ደሰ የእረኞች ደስታ ተብሎ ይጠራል። እና ኦርቶዶክሳውያን ክርስቲያኖች በሌሎች ወደ ሃይማኖት መመለስ በመጥፋታቸው ሰ የሚል ሀሳብ በፍጹም ስናስተምር እንኳን የበደሉት እንኳን እንዲመለሱ ስናደርግ ማድረግ የሚገባን አፍረው አፋቸውን ሸፍነው እንዲጠፈሱ ወደ ቤተክርስቲያን እንዲመለሱ የሚደረግ ጥረት መሆን አለበት። ከዛ ሲመለሱ ደስታችን የእረኞች ደስታ ይሆናል። የመጨረሻው የመላእክት ደስታ ነው። መላእክት መብል መጠጥ የላቸውም። ከዚህ ዓለም የወስዱት ልብስ የለም እረፍትም የላቸውም። ተፈጥሯቸው ይህን እንዲያደርጉ አይፈቅድላቸውም። የእነሱ መብላቸው፣ መጠጣቸው፣ እረፍታቸው፣ ደስታቸው፣ ሁሉ ነገራቸው ልዑል እግዚአብሔር ነው። አመስግነው አይደክሙም። ድካም እንቅልፍ የሚባል እረፍት የሚሹት ነገር የለም። ሁልጊዜ በክርስቶስ ሆነው እግዚአብሔርን ሲያመሰግኑ ይኖራሉ። የእነሱ እረፍትና ደስታ ክርስቶስ ነው ማለት ነው። እና እኛም ኦርቶዶክሳውያን ይህንን ደስታ ገንዘብ ካደረግን ደስታችንን በክርስቶስ ላይ ካደረግነው የዚህ ዓለም ማጣት ማግኘት በደስታችን ላይ የሚያመጣው ተጽዕኖ የለም። ሐዋርያትም ይህ ደስታ አላቸው። የዮሐንስ ወንጌል ምዕራፍ 16 ላይ ተጽፎ እንደምናገኘው ደስታችሁን የሚነጥቅባችሁ የለም ብሎ ክርስቶስ ተናግሯል። የማይነጠቅ ደስታ ክርስቶስ ነው። ልብስ ቢሆን ይቀደዳል፣ ጤና ቢሆን በበሽታ ይለወጣል፣ ሀብት ቢሆን በድህነት ገንዘብም በማለቅ ስልጣንም በሽረት ሁሉ ነገር የማይጠፋ የማይሻር የማይቀማ ነገር የለም። በክርስቶስ የሆነ ሰው ግን ሁልጊዜ በጌታ ደስ ይበላችሁ እንደተባለ በክርስቶስ የሆነ ሰው ደስታ አይነጠቅም። ለዚህ ነው ሰማይታት በዓላቸውን ስናከብር ያለምንም ፍርሃት ለክርስቶስ ስም የቆሙት በክርስቶስ ደስታ ላይ ስለተመሰረቱና አላውያን ነገስታት የሚያቀርቡላቸውን ማማለያ ጊዜያዊ ደስታ ባለመቀበላቸው በክርስቶስ ደስታ ውስጥ ስላሉ፣ በመላእክት ደስታ ስላሉ ነው። እና እኛም በዚህ ደስታ ደስ እንድንል አምላካችን እግዚአብሔር ፍቀድልን። ሁልጊዜ በጌታ ደስ ይበላችሁ።